አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ ድና የተከበራችሁ የፎዚ ቤተሰቦች ሰላም ብያለው። አህባቢ እንሻ አላህ እንግዲህ ያው የሲፈት መንገድ ክፍል አንድን አንብበናል። ዛሬ ደግሞ ክፍል ሁለትን ልጅ መጥቻለሁ። ለምታበረታቱ በሙሉ ከልብ ነው ማመሰግናችሁ። ጀዛኩም ላው ኸይረን እያልኩ ኢንሻአላህ ዴ ታሪካችን ቀጥላለን ማለት ነው። ጉልበቷ ጨመር ልታለብስ ለ1 ሚሊዮነኛ ጊዜ እየሞከረች በጆቄው ብርድ በባልታሙ ንፋስ በአልቃሻው አስፋልት ጎን ተቀምጣለች ሲፈት ብለን ነበር ያቆም ነው። ሲፈት የተሸበሸቡ ድንቾች ይዛ ፊቷን በእግሮቿ መሀል ጎርሳ ከብርድ ላታመልጥ እጅጌዋን ጎትታና በኑሮ ትግል አሻራ የተጠሞረሞረውን ሂጃዋን እንደምንም ጉልበቷን ጭምር ልታለብስ ለአንድ ሚሊዮነኛ ጊዜ እየሞከረች በጮቄው ብርድ ባለ ጩታሙ ንፋስ በአልቃሻው አስፋልት ጎን ተቀምጣለች ሲፋት። እነሆም ቀጠለ። በልጅ ዓይኖቿ ያልተጠገበ የእንቅልፍ ጣዕም፣ በለጋ እድሜዋ የተጫኑትን የህይወት ሸክም፣ ባልጠና ሰውነት የሚታገሉት ትግል፣ ይህ ሁሉ ተደማምሮ የደከማትን ዳገትና የሚገርፈውን ብርድ ሽሽት ፊቷን በጉልበቷ መሀል ከታ ለውስን ደቂቃ ዝምታዋ ውስጥ እንደተደበቀች ድንገት አንድ ድምፅ ቀሰቀሳት። የአረጋዊ ድምፅ ነው። ቀና እንዳለች አንድ ከመስጂድ እየተመለሱ እንደሆነ የለበሱት ልብስ ሁሉ የሚናገርባቸው አዛውንት በሀጫፂም ድምቀው በፈገግታዋ የዋበ ገጽ አቀበሏት ሲፈት ለፈገግታቸው የደነገጠ ፈገግታ እያቀበለች ድንቹን ሊገዙኝ ነው? አይ ቃሪያውን ነው? አይ ሽንኩርቶቹን ነው? እያለች በውስጧ ታወራለች። አሰላሙ ዓለይኩም የኔ ልጅ አሏት። ወዓለይኩም ሰላም አለች። ተነስታ እንደ መቆም ሞከረች። አአ ተቀመጪ የኔ ልጅ፣ ባይሆን ትንሽ አብረሽ ለቀመጥ አሏት። ፍቃዷን በሚጠይቅ ሁኔታ በአፏ ሳትናገር ከነበረችበት ቦታ ፈቀቅ ብላ ተቀምጣበት የነበረውን ፌስታል እሳቸው እንዲቀመጡበት አቀበለቻቸው። ነገረ ስራዋ እንደ ጅብ እየበላቸው መሆኑ ያሳውቃል። አይ አይ ልጄ። እኔ እዚህ እሆናለሁ አሉና በእጃቸው መሬቱን ጠረግ ጠረግ አድርገው ሲቀመጡ ሲፈትም እንዲሁ ባዶ መሬት ላይ ተቀመጠች። ያን ጊዜ ደንግጠው ማን ነው ስምሽ የኔ ልጅ አሏት። ዓይኖቿ እየተረገበገቡ ሲፋ አለቻቸው። ኢላሂ እንዴት ሩቅ ስም ነው የኔ ልጅ አሏት። መልሰው ማለት የፈለጉት ለሲፈት አልተገለጠላትም እራቋት አለቻቸው። እዛው እንደ ቀዘቀዘች። ምን ያምር የሚያምር ስማለሽ አለሜ አሉና ኪሳቸውን መደባበስ ጀመሩ። ብዙ ነገሬ ከሰው ሩቅ ነው አባባ አሁን ከመስጂድ እየመጡ ነው አለቻቸው፣ በድብቅ የልጅ ወሬ ቀና ብለው አዩዋትና አይዞች! የኔ አለም አሏት በባቦ የአይኖቻቸው ስፌት እየቆረሷት። ምንም አይደል አባባ፣ ከመስጂድ እየመጡ ነው አለቻቸው በድጋሚ። አውቀው የተውትን ልጅ መልሶ ሺህ ጊዜ መጠየቅ አመሉ ነው። አዎ፣ ከመስጂድ እየተመለስኩ ነው አሏት። ቤቱን ሩቅ ነው ቤቱ ሩቅ ነው፣ ቅርብ አለቻቸው ዝም ብላ የቆየችባቸውን ጊዜያት ለማካካስ በመሰለ የጥያቄ ተርታ ቤቴ ሩቅ ነው፣ ገና ብዙ ሩቅ ስለምጓዝ ይህችን ሩቅ አልላትም የኔ ልጅ በማለት መለሱላት። ሁለቱ በተስፋፋበት መንገድ ዳር እያንዳንዱ ሰዎች ማለፍ ጀመሩ። በይ የኔ ልጅ ሁሉንም በአንድ እቃ አድርግልኝ፣ እቃውን ነገ አመጣልሻለሁ ብለው ሂሳቡን ጠየቋት። ድንገት የተናገሩት ነገር አግራሞት አጭሮባት ሁሉንም አለቻቸው። ወደ ቤቷ ለመሄድ በመጓጓት እቃውን ነገ አመጣልሻለሁ አሏት፣ ስለ እቃው እንዳታስብ። አረ፣ ጣጣ የለውም አባባ አለቻቸው ስትል ተቀምጣበት የነበረውን ፌስታል እያሰበች ሁሉንም ወደ ፌስታሉ መጨመር ያዘች። ወዳው እንደ ጨረሰችም የሰጧት ሁሉ አረንጓዴ ብር አስደነገጣት። ሂሳቡ እኮ አስራ አምስት ነው አባባ አለቻቸው። ሲፋዬ እሱ አንቺ ያወጣሽለት ተመን ነው በዚህ በጊዜ በዚህ የጊዜ ጉልበተኛ እዚህ ተቀምጠች ሳይሽ ዋጋው አሻቀበብኝ የኒያለም በይ ይዤ እቃውን ነገ እመልስልሻለሁ አለው። ሀዬ አሉና እንድትቀበላቸው ገፋፏት። መቀበል ከበዳት፣ ያለ ሀቋ መቀበል ከበዳት። በግድ በእጇ አስይዘዋት ፌስታሉን ይዘው ተነሱ። በይ ወደ ቤትሽ ሂጂ ሲፋቴ፣ ነገ አላህ ቢሻ እንገናኛለን አሏት። አባባላቸው ውስጥ ያለው የስሜት እንጉርጉሮ ላንገናኝም እንችላለን የሚል ሆኖ ተደመጣት። ይህን እንደተናገሩ ዞረው መንገዳቸው ገቡ። ቆማ እርምጃቸውን በመቁጠር ሁሉ ነገራቸውን እያፈራረቀች አየቻቸው። እንዴት አይነት ሰው እይታ አታውቅም። ብሩን ሲያወጡ እያየቻቸው ነበር ጉሮቹን ያስቀመጡበት መንገድ ደግሞ ከነዚህ ውጪ የሌላቸው መሆኑን እያሳበቀባቸው እነሱን እንዳታይባቸው እየተጠነቀቁ ሲያወጡ ደግሞ ትርጓሜው አየናር እየናረ በመሄድ አሁን ያስቆማት ድንገትነታቸው ብቻ ሳይሆን የሕይወታቸውን ጫፍ መያዟ እያሳዘኗት ጭምር ነው። ወደ ቤቷ ሂዳ አይኖቿ እስኪ ጠግቡ ተኛች። መኝታዋ የተጀመረው እኚህን እይታቸው የማታውቅ አረጋዊ በልቦናዋ ስላ በማስቀመጥ ሲሆን፣ ስምሽ ሩቅ ነው እንዳሏት ሁሉ ውለታቸው ርቆባት የአንዳንድ ስውን አብረኋት ታደንቅ ጀመር። እናቷ ሰጊድ ከድር እያሉ ብዙ ጊዜ የነገሯት ብፁ ሰውም መሰሏት። እንደዚህ ስታስባቸው ደግሞ የራሷ ስኬት እየታያትና ሲታገላት የኖረው የሕይወት ቋጥኝ ሲንኮታኮት በልቦናዋ የመሻት አይኖች እየተመለከተች ደስታ አጥለቀለቃት። እናቷ እንደ ነገሯት ሰጊድ ከድር የነካኩት ነገር ሁሉ ይባረክላታል። እናቷ ስለ ሰጊድ ከድር የሚያውቁት ያን ያክል በመሆኑ እኒያ ሰጊድ ከድርን የመሰሉት ሰውዬ ነገም ከመጡ ስለ ሰጊድ ከድር እጠይቃቸዋለሁ እያለች ታቅዳለች። ረፈድፈድ ሲልም ተነስታ ለእናቷ የማይጠጡትን በአማኑ ጊዜ ሲጫጫስ የሚወዱትን ቡና አፍልታ አንድ ፊንጃል ወይም ሲኒ ራሷው ጠጥታ ቁርሳቸውን አጥሚት ሰርታ ካበቃች በኋላ የታመመ ሰውነታቸውን አጣጥባ አጥሚቱን በማንኪያ እያቀበለቻቸው በዝምታ የህመም እርምም ውስጥ ያሉትን የእናቷን አይኖች ትመረምራለች። እማዬ አይዞሽ፣ እሺ፣ ትንሽ ቀን ነው፣ ሰግድ ከድር ቀርበውናል ትላቸዋለች። ዝም ብለው ያይዋታል። እማዬ ሰግድ ከድርን የሚመስሉ ሰውዬ እኮ በጠዋት እኔ ጋ መጥተው ብታይ እማዬ፣ ወይኔ፣ ድንገት ደግነታቸውን ብታይ እማዬ። ስለ ሰግድ ከድር ድሮ ለእኔ ትነግርኛል ነበረ። ልክ እንደሳቸው ያሉ ሰው ናቸው እማዬ። አንዱን አውርታ ጥቅ ሳትይዝ ሌላውን ወሬ ሌላ ሰው ቀድሞ የሚያወራባት ይመስላል። ትከታተለዋለች። የእናቷ ቁልጭ ቁልጭ እያሉ ይመለከቷታል። ይቀጥላል እንሻላ የነወዶች ክፍል ሶስትን አይዘን እንቀርባለን ማለት ነው። የዛሬው ቪዲዮ ይሄን ይመስላል። እንሻላ ሰላም፣ ፍቅር፣ አንድነት እና ከሀገራችን እያልኩን ብዙ ሰናበታችኋለሁ። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛል። ሰላም አሌይኩም ወረመቱላ ወበረካቱ